አንቷት በለኝ እያለች ነው። ውሃ ቀቅ እየበላው። አራዳ ነበርኩ እያልሽኝ ነበር። ነበርኩ ነው። እና እኔ ሀረር ነበርኩኝ ስመለስ የሞተች ሁሉን የመሰለኝ፣ ያለች አልመሰለኝም። ምንድን ይሆን? ከዛ መጨረሻ ላይ አልጋ ላይ እኮ ነች አሉ። ማ? ተስፎ? አዎ፣ ተስፎ። አዎ ዝም ብዬ እንደ እብድን የመጣሁት አንቺ ጀምሮ ነው። እንደዚህ ያደረገሽ ግፋቢል ግፋቢል፣ ወደ አስራ አንድ አመት ሆነች። ነው አሁን አስራ አንድ አመት እንደዚህ ነው ያለሽ። በየሄድኩበት ነው የማውራው። ተስፉን አያቸኋ ተስፉን እስኪ እናያት እላቸዋለሁኝ። እስኪ ተስፉ ጋር ሄደን ቡና እናፍላ። ምክንያቱም ነገኛ ምን ምን እንደምንሆን አናቅም። አትን ቤት አልሄድም። ለምን ብታምኑ ባታምኑ፣ እስከ ዛሬ ድረስ መርፌት ተወግቻል ነው። ለምን ወርዳሽ እንቷን አሸናም እነሱ ናቸው የሚቀበሏት። በቃ ቡድን ስራ ነበረ። ያው ከዛ እንደዚሁ ፋሲካ ደርሶ እቃ ምናምን አመጣሁና ቁጭ አልኩ። ጥላታችሁ ጃምቃ ሳይሸት ተመልሳ እሷን የወለደችት ልጇ ነች። አቁርቧታል ቆርባለች። በእውነት ቆርባለች። ስጋ ደሙን ተቀብላ ሰባቴ ቆርባለች። ኧረ እንዲሁ ብር ካለ እሺ ብር ከሌለ ግን ይበቃል። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል እስቴቶች ነን። በመሀል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል እስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ አንድ እስከ ባለ አራት የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ ፋይቭ የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪልስቴት። ሰላም ሰላም። የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ እንግዲህ አሁን ደግሞ ሌላ ቤት፣ ሌላ ሰፈር፣ ሌላ መንደር መተናል። ከእሳቸው ጋር ቆይታ እናደርጋለን። ግን አንቷት በለኝ እያለች ነው አንተ በለኝ እያለች ነው። ከእሷ ጋር የምናደርገውን ቆይታ እንድትከታተሉልን ከወዲህ እንጋብዛለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጤና ይስጥልኝ። እንዴት አለሽ? አለውልህ አንቱ አትባልኝ አልሽ። ለምን? አይደለ እንዴት ነሽ? አለውልህ እንተዋውቅ። እስኪ እንተዋውቅ። ስብክ ማነው? የኔ ኔ ኤልያስ ነው። ያንቺ ስም ማነው? የኔ ስም ተስፍዬ ገብረ ሚካኤል። ተስፍዬ ገብረ ሚካኤል፣ እንኳን አደረሰሽ። ዛሬ የተገናኘ ነው የበዓል መዳረሻ ስለሆነ ተልከን እንኳን አደረሰሽ ልንልሽ ነው የመጣ ነው። እኔም ደግሞ በደስታ በፍቅር እቀበላቸዋለሁ። ስለተቀበልሽን እናመሰግናለን። በጣም ከመጣን አይቀር ግን እንተዋወቅ። ጓደኞችሽ አሉ እዚህ። አንቺም ደግሞ አሁን ቀረጻ ከመጀመራችን በፊት ውሃ ቀቅ እየበላው አራዳ ነበርኩ እያልሽ ነበረ። የኮልፌ ሁ ነበርኩ ነሽ። እዚህ ኮልፌ ነው ተወልደሽ አደግሽው? እዚች ቤት፣ እዚሁ ቤት ውስጥ እንግዲህ ለተመልካቾቻችን ለመናገር አሁን ያለ ነው ኮልፌ በተለምዶ 18 ማዞሪያ የሚባለው ዝቅ ብለን ነው ያለ ነው አይደለም። ዜሮ አምስት ነው የቀበሌ ስንት ነው? ዜሮ ሰባት ነው። ዜሮ ሰባት ነው። እዚሁ ነው ተወልደሽ አደግሽው? እዚሁ ተወልዴ

እውነትሽናሬ ለምን አሞኝ አያውቅም። ምንም አላውቅም። መርፌ ተወክቼ አላውቅም። እንኳን መርፌ ክ ውጭ አላውቅም እኮ ምንድን ነው አሉሽ። አሁን ሐኪም ቤት ካልሄድሽ በሽታሽ እንዴት ይታወቃል? ምንድን ነው ሲጀምርሽ? እንዴት ነው ያደረገሽ? ነው ድንገት ነው እንደዚህ ሆንሽ? በቃ ቡድን ስራ ነበረ፣ ያው ከዛ እንደዚሁ ፋሲካ ደርሶ እቃ ምናምን አመጣውና ቁጭ አልኩ። ጥላታችሁ ጃምቃ ሳይሸት ወድቀሽ ነው እንዲመሽ እንዲሁ ሰብረ ተረሶት። አሁን ፋሲካ በዚህኛው ፋሲካ አስራ አንድ ዓመት ሽ ማለት ነው ይኸው

ስለዚህ አሁን የሚያበላሽ የሚያጎርስሽም ሰው ነው። ትልቋ ልጅሻለች። ስንት አመቷ ነው? ሁለትም ትወልዳለች ነው እንዴ? አይሆኑ እውነቱን ተናግሮ የመሸበት ማደርሽ። ስለዚህ በሽበቱን በሽታው ነው እንጂ ገና ነኝ እያልሽኝ ነው። እኔ ወጣት ነኝ። ወጣትነትሽ እንዴት ነበረ? እሷ ትንገረኝ፣ ትንገር ትነግረኛለች። ትመጣና ምን አይነት ሰው እንደነበርሽማ ትነግረኛለች። እሺ ለምን አየከኝ ብዬ ምን ነገርኩ። ትብተኛ ነበርሽ ከቤት ከከዊት ትይት ትይተኛ ነበር። ሁነትሽ ነው። የት ነው የተማራችሁት ትምህርት ቤት? ያው እሷ ልጅ፣ እኔ ድንገት አባቴ ሞተት ተውኩት። ግን እሷ ግን እኔ እስከ አራት ነው እስከ አምስት ነው የተማርሽ ነው ከዛ አባት ሄደ፣ እናት ሄደ፣ ብቻይ። አይዞሽ ከውጭ የማታ የማታ ደግሞ እግዚአብሔር ጥሩ ነው። ቅድሳ ማሊል አምነው አለው እሱ ሰጠኝ፣ ሁለት እህት ሰጠኝ። አይዞሽ አይዞሽ ገላዬን የምታጥበኝም ምን የምታረገኝ ለሌት ሰላምዬ ሰላምዬ ስላ ቶሎ ብድግ ብላ እቅባርካ ውሃ አገጥታኝ እንደገ ደግሞ ታጋድመኛለች። እሷ ብቻ እንጀራ ይጠላት መምለድ ቋንቋ ነው። ግን የኔ ልጆች ግን እግዜር ያሳድጋቸው እናት የላቸው በቃ እናትም አባትም እኔ ደግሞ እንደዚህ ሆኜ ስከሩባቸው፣ ምን ይሰማቸዋል? ሞት ይሻላል። ደግነቱ እቺ ጎጆ አለቻቸው። እንደልባቸው ወጥተው እንደልባቸው ይገባሉ። አንደኛ ቤቱ መኖሩ። እሺ አይዞሽ። የኪራይን ቤት ቢሆን ስቃይ ነበር። አይደለም እያየሁ እያየሁ ቆንጆ ቤት ነው። እሺ ቤቴማ እድሜ ለኮፌ ባዩች እና ሄኖክ ናቸው ያሰሩልሽ። ቤታቸው አብሶ ሄኖክ ሄኖክ እንጂ እንጀራ በእንጀራ ይብላ። አሜን እውነት። እኔ ኩች ብዬም ተኝቼም ሄኖክ እንጀራ በእንጀራ

ውሸት ቃል ስራ ካልሆነ ላገኘውና ምስጋናውን ምስጋናውን በዚህ በፊት ይቀበላለሽ። ባንክ ቤት ይሰራል። ባንክ እኮ ስራ ላይ ካልሆነ ሴት ሹልክ ብሎ ገብቶ አለሽ አንቺ ብሎ በቃ ይልሻል። በእነሱ ብርታት ነው ያለሁት። በእውነቱ ከሆነ በእነሱ ብርታት ነው። እስቲ ቢዚ ነው መሰለኝ። ሄኖክ የተወደዳችሁ የጊዜ ሚዲያ ቤተሰቦች አሁን ተስፈሽ ባይሽ ማን ነው ሄኖክ ያለችው? ብዙዎቻችሁ ታውቁታላችሁ። ኮልፌ ባዩሽ የሚባል የፌስቡክ እና ደግሞ የበጎ አድራጎት ማህበር አለ። እዚሁ አካባቢ ነው ቢሮቸው፣ ከዚህ ልፍ ብሎ ነው። በአጋጣሚ ደግሞ ከእኔም ጋር እንተዋወቃለን፣ ጓደኛዬ ነው፣ አብረን የተማር ነው። እንግዲህ ዛሬ በዓል ስለሆነ ባንክ ቤት ነው የሚሰራው። እንደ ብናገኘው ና ቀጥታ ደግሞ ምስጋናውንም ምርቃቱንም ቢቀበል ና ስለ እሷ ነገር ቢነግረን ብለን ነበር ስ እንደውልለት የነበር ነው። ግን እነሱ መመረቅም መባረክም ብርቃቸውም ስላልሆነ ደግሞ ሌላ ጊዜ የሚያገኛል ይመጣሉ። ይህንን ቤት ያደሱላቸው በአዩሽ ኮልፊዎች ናቸው። ሌላ ጊዜ በሌላ መሰናዶ ደግሞ ከእነሱ ጋር ቆይታ እናደርጋለን ማለት ነው ውሸትና ውሸትና ክ ሄኖካ በብዛ እኔ ልንጃ የወለድኩት ልጄ እንኳን እንደሱ አሉት አይደል? ካፈር ካፈር ውስጥ ነው ብርክ ያልኩ ያነሳሽ ካፈር ቤት፣ ድንጋይ ቤት እግዚአብሔር ይስጣቸው። ዋና ዋናው የሰው ልጅ እድሜና ጤና ይስጣቸው፣ እድሜና ጤና ይስጣቸው። አዱኛ ብላችሁ እውነት ነው። ወቅት ዋጋ የለውም። እውነት ነው፣ ግን እልሜና ጤና ጤና ካለ ሁሉም አለ። እውነት ነው። ጤና ከሌለ ሲወጣ ሲገባ የሰው እጅ ከምታይ ሞት ይሻላል። አይዞሽ ልጆችሽ ናቸው በሌላ ሰው እጅ አይደለም ያለሽው፣ አይደለም ልጆችሽ ናቸው። እንደዚህም ቢሆን የልጅ ልጅ አየሽ እኮ አደለ አደለ። ይሄም ደግሞ ቀን ያልነጋለት ሰው አለ አደል። ጓደኞችሽ መጥተው ይጠይቁሻል አደለ እ ጉዱሉ ጓደኞችሽ መጥተው ይጠይቁሻል። ስለዚህ እግዚአብሔርን ማመስገን ነው እሺ። አንዳንዴ ሁሉ ትልብኛለች። ምን ነካት ይሆን? ምን ችግር አጋጥሟል ኤድዛ ሰላም አይተሻታል? አላየኋትም፣ ትላለች አንድ ደግሞ ሲገናኙ አየኋት አለች ትሉኛለች። መኖሯ ብቻ ነው የሚፈለገው ብዬ። እውነት ነው። ዋናው መተንፈስ መኖር ነው። አሁን በዓል እንዴት ነበር የምታሳልፊው? እንዴት እንዴት እያደረጋችሁ ነበር የምታሳልፉት? ያው ተተገኘ ነገነት ነጉት ተተገኘ ተገኘ

እንኳን ይላል እውነቱን ተናክረን የመቼበት ነው አገኘው ብዬ ደፋ ደፋ ነገ ድፈት ብር ልክ ነሽ። ነገ እኮ ወሬው ይሰማል። ችግር የለም። ዛሬ ደግሞ የእኛ ጊዜ ሚዲያ ይባላል። እሺ የእኛ ጊዜ ሚዲያ ይባላል። ተመልካቾች አሉን። ውጭ ሀገር ነው የሚኖሩት፣ አብዛኞቹ ደግ ደግ ተመልካቾች አሉን። ሀገር ቤት አልጋ ላይ ለዋሉ አቅመ ደካማ ለሆኑ ጧሪ ቀባሪ ለሌላቸው ለእኔ ቢጤ ደሃዎች በሙሉ በዓል ባዷቸውን እንዳያሳልፉ። እሺ፣ እነ ሄኖክ ስጋ ቢያመጡልሽ ዶሮ ሊያምርሽ ይችላል፣ እንቁላል ሊያምርሽ ይችላል። አደለም፣ ዘይት የለም አደለም? ስለዚህ ለሱ ለሱ የሚሆን ነገር ልከውልሻል። እሺ ይሄንን እንደ ነገርኩሽ የጊዜ ሚዲያ ተመልካቾች ናቸው። እሺ፣ ልጆች ያሏቸው ናቸው። ስማቸው እንዲጠቀስ አይፈልጉ ስማችን አይጠራ ብለዋል፣ ግን በስውር ነው የሚሰጡት። ትመርቂያቸዋለሽ። እሺ፣ እሺ፣ እሺ። ይሄኛው እዚህ ጋር ላርግልሽ፣ አምስት ሺ የኢትዮጵያ ብር ነው እሺ። ይሄው፣ ይሄው የኢትዮጵያ አምስት ሺ ብር ነው። ምኑ ጋር ላርግልሽ ብዬ ነው። አበዳም አቆጥሪው እሺ። እዚህ ጋር እግልሻለሁ ያው ችግ ለማናቸውም እዚህ ጋር ግዴታ ሲቆየ እንዳይመስለኝ እና እንደ ሰርክ ሌባ ሌባ ሊሰርቅ አይደል አሁን እነሱ መርቂልኝ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ ዋናው እንዲምና ደና ይጣቹ አሜን። ያላችሁ በየጠረፍ ያላችሁ እሾክ አይውጋቹ፣ አሜን። እንክባት አይንካቹ፣ አሜን። ዳሃገራቹ ዶንዛቹ ያውጋቹ፣ አሜን። ቅድስ አባቤት ይከተላቹ፣ አሜን። ቅድስ ጋብርኤል ይከተላቹ፣ አሜን። እኔ እማምኑ ቅድስ አባቤት በየሄዱበት በየደረሱበት እንክባት አይንካብኝ፣ አሜን። እሾክ አይውጋቹ ዳሃገራቹ ያብቃቸው። በተረፈ ቅድስት ማርያም ለሀገራቸው ያብቃቸው፣ ይከተላቸው፣ እድሜና ጤና ይስጣቸው። ያላገባም አንተም ጥቂ ነው። ጉድሽንም አላወቅሽም። እነሱንም መረቅ የለን በተይዘኒት በኩል ነው። እንደዚህ እንደዚህ ብለን መተን ያገኘንሽ። እሺ አደለም? እነሱማ ያው ዘመድ ከዘመዱ አያ ጓደኞች ስለሆኑ ቢሆንም መርቂያቸው። ምርቃትማ አይከፋም አደለ? በቃስ እግዚአብሔር ይስጥሽ፣ እድሜና ጤና ይስጥሽ። አዱኛው ብላሽ ነው፣ ዋና ጤና ነው። ጤናሽን ይስጥሽ ጠጅኝ አንቺ፣ ዋናው ጤና ነው። አዱኛ ብላሽ ነው። ጤናችሁን ትሳችሁ እድናግራችሁ ለጠላት እንኳን ለወዳጅ ለጅብ አይስጠው በሽታ፣ ለጅብ አይስጠው። እድሜ ጤና ይስጣችሁ ጓደኞቼ፣ እድሜያችሁ ረዥም ይሁን። እኔ ከሄልኩ ደግሞ ተስፍዬ ተስፍዬ ብላችሁ ረገናነሽ፣ እንዴ፣ ምንድነው ምንድነው የምትጠሪው? እሷንም መርቂያት አለች እኛ ሰፈር ደግሞ ብላ ይዛ ነው የመጣችው። ዋናዋ ደግሞ እሷ ነች። ታቂኛለሽ፣ እሙዬ፣ እድሜ ጤና ይስጥሻ። ውለጂ ክበጅ፣ በልጆች ደግሞ ብድሩን አግኝ። አንቺ ለእኔ እንደ ለፋሽ አንቺ ልጆች ደግሞ ለአንቺ ጠዋሪ ቀባሪ ያልኩሽ። ወንድሜም አይክፋክ። አንተም ዕድሜና ዜና ይስጥክ። እንጀራ ከፍ ይበል። የልጆች አባት ሆን። ስንት ልጆች አሉ? ሁለት? ምን ነው ነው አንተ ደግሞ ቶሎ ቁጭ ቁጭ ያልኩህ፣ እሺ እየነገረች ከሆኑ አራት ልጆች አሉት እያለች ነው። ማን ገብሪልን አማሬልን አማኔልን ትወጃለሽ ደብራችን ነው እኛም አማኔል አማኔል ያሳደገን የወሱኑ ምን ነው እግዚአብሔር ይስጥ ካሁን ወደ አቱሎች ብር ካለክ ብር ከሌለ ግን ይበቃል ሁለቱ ወንድ ናቸው ሴቱ ብር ካለ አባቱ አልኩ። እሺ እሺ እሺ እሺ። በጣም ነው የማመሰግነው። ክበሪ ለኝ። እሺ፣ ጓደኞች ስላንቺ የሚሉት ነገር ካለ ምናልባት አንዳንድ ቃል ቢሉ ያቺ ያቺ ጎዶሎ ነች እምትለው ነው እንደ እሺ ነው። እዚህ ጋር እናቴ፣ እንዴት ነሽ? እግዚአብሔር ይመስገን። እንታዋወቅ እስኪ። ታድላይ ዘርጋው ባላለሁ። እንኳን አደረሰሽ። እንኳን አብሮ አደረሰ። ዛሬ የተገናኘነው ጓደኛሽ ቤት ነው አብሮ አደገሽ ቤት ቅድምም በሞስላንቺ ዝም ብሎ ጥልቅ አለ። የወዳጅነት ነው የምትቀላለዱ ያላችሁ። ትና ትውብቃችሁ እንዴት ነበረ? ምንድን የሆነው ምንድ የተከሰተው? ይህንን ያላመት ደግሞ በጓደኝነት መኖር ትልቅ ነገር ነው። እድሎ ስለ ተጠኝ አመሰግናለሁኝ። እናንተን መጀመሪያ አመስገን ፈልጋለሁ። መጀመሪያ ፈጣሪ በዚች ቀን እሷን ለመጠየቅ ስለመጣችሁ እድሜ ጤና ይስጣችሁ። አሜን አሜን። እውነት ነው። እኔ በጣም የምታሳዝነኝ በጣም ነው የማዝነው። እኔ ከሱ አይተሻል ሆኜ አይደለም ግን እንደዝም ብዬ እመጣለሁ እመጣለሁ አያታለሁ። አሁን መቼ ነው የመጣሁት? አንድ ወር ሆኖኛል መሰለኝ። አሁን እያለች ነበር፣ የዛን ዕለት ያመጣሽው እንጀራ ሶስት ቀን በላሁት ትለኛለች። ኖሮኛ አይደለም አልኩህ እኮ ግን በየሄድኩበት ነው ማወራው። ተስፉን አያቸኋ ተስፉን፣ እስኪ እናያት እላቸዋለሁኝ። እስኪ ተስፉ ጋ ሄደን ቡና እናፍላ፣ ምክንያቱም ነገኛ ምን ምን እንደምንሆን አናቅም እኮ። አብረን ያደግነው ምናልባት ከአርባ ዓመት በላይ በእውነት ስንማር፣ በቃ የቢዛ እናት እኔ እሷ አንድ ክፍል ነበር። አበባ አሁን እኮ አስታወሰቻት። እና አብረን የምንማረው የኮልፌ ወደ ስድስት ነበርን። እና እኔ ሐረር ነበርኩኝ። ስመለስ የሞተች ሁሉ ነው የመሰለኝ፣ ያለች አልመሰለኝም። ከዛ መጨረሻ ላይ አልጋ ላይ ይቻል ማ ተስፎ አዎ፣ ተስፎ አዎ፣ ዝም ብዬ እንደ ብድን የመጣሁት ስመጣ እንደዚህ ነች። ግን እግዚአብሔር አምላክ ደግሞ ጥሎ ላይ ይጥላት እነዚህን ፍሬ ይሰጥቷታል። ያነሷታል፣ ይጥሏታል። በእጇት በላም ወርዳ ሽንቷን አሸናም እነሱ ናቸው የሚቀበሏት። እና እነዚህ ልጆች የምልህ በተለይ አሁን የለችም ትልቋ። በቃ ያለው ተመልሳ እሷን የወለደቻት ልጇ ነች። አዝላ ነው ተሸክማ ነው ሲጀመር ባዮች። በኮልፌዎች ደግሞ በጣም የሚደነቁ ሮብሮብ እዚህ ቤት ብትመጣ ማታ ቡና ያፈላሉ እነሱ ሮብሮብ ፕሮግራማቸው ነው ከሰል ቡና ምናምን ይዘው ይመጣሉ ቡና እስከ ሶስት ሰዓት እነሱ እዚህ ናቸው ከአስራ ሁለት ጀምሮ ያጫጉተዋታል እየመጡ ስትታመም ይጠራሉ አቁርበዋታል ቆርባለች በእውነት ቆርባለች ስጋ ደግሞ ተቀብላ ሰባቴ ቆርባለች እና አሁን ዘኔቴ ትላንትና ስደውልልኝ እንደዚህ ምናልባት ምና ቅሬላቴ እንደዚህ አይነት ነገር የለም እኔ ሀላፊነቱን ወስዳለሁኝ ምክንያቱም ምን አይታ ነው ተስፎ የምትደረደረው? ምንም የሌላት ሰው ነች እኮ በቃ መረዳት ያለበት ሰው አስበው። አሁን ከዚች ያነሰ ሰው መቼም አለ ብዬ አላስብም። እኔ እጅ ከሌለ እግር ከሌለ ምንድን ነው የምትሆነው? ያለ መሞታ እንዳለችው ምናልባት በር የሚከፍትላት እንኳን አይኖርም ነበር እነዚህ ልጆች ባይኖሩ። እግዚአብሔር አምላክ እነዚህ ልጆች ሰጥተዋታል፣ ይባረኩላት። የመጨረሻውን ደግሞ መድኃኔ ዓለም ያሳምርላት። እሱን ነው ምለው እንጂ ስጋ ደግሞ ተቀብላ አሁን ዓመት በኋላ ይመጣሉ። አየ ደግሞ በማግስቱ አንድ አጫራች ልጅ አለ የሚመጣው። አንድ አጫራች ልጅ ስጋ ይዞልሽ የሚመጣ ልጅ ማለት በቃ ድሮም የሚያቋት ልጆች ይመጣሉ፣ ያዋታል እና በተለይ ባይሽ በኮልፌ እና ሄኖክ እጅግ እጅግ እጅግ እግዚአብሔር ለትልቅ ነገር በእውነት ዘመናቸው ሁሉ የተባረከ ይሁን። ዘመናችሁ ይባረክ፣ እግዚአብሔር ይስጣችሁ። ይሄንን አሰባችሁ ሰው አልጋ ላይ የተኛ ሰው አለ ብላችሁ መምጣታችሁ ትልቅ ነገር ነው በእውነት በሄዳችሁበት ሁሉ በረከት ጸጋውን ያድላችሁ፣ ልጆቻችሁ በየቤታችሁ ይባረኩላችሁ። እኛ ይውልሽ የእኛ ተመልካቾች ስማቸው እንዲጠቀስ አይፈልጉም። በታሪክ አይደለም በስውር ነው የሚሰጡት። ስማቸው እንዲነሳ አይፈልግም። እንደው ማድረሳችንን እንዲያውቁልን ብለን ነው እንጂ እኛ አሁን አምስት ሺህ ብር ቁም ነገር ነው ብለን አይደለም የመጣ ነው። ግን የሰጡንን ነገር ማድረሳችንን መስጠታችንን እንዲያውቁልን ፈልገን ብቻ ነው የመጣ ነው። እነሱ እንድትመርቅልኝ ብዬ ነው። እሺ እግዚአብሔር አምላክ ባሉበት ቦታ ጸጋውን ያድላቸው። እነሱ እኮ ተርፏቸው አይደለም። ይሄን ሀገሬ ላይ ምን አይነት ሰው አለ፣ ምን አይነት የወደቀ ሰው አለ ያቁታል። የኑሮውን ሁኔታ አሁን እንኳንስ እንደዚህ ለወደቀ ሰው ለጤነኛውም አቅቶታል። እነሱ ግን ይህንን አስበው ይህንን አድርሱ ሌላሉት። እግዚአብሔር አምላክ ደግሞ በአንዱ በኩል ሲወጣ በአንድ በኩል ይተካላቸው አዎ ልጆቻቸው ይባረኩ። በሰው ሀገር ነው እነሱ ያሉት። ለሀገራቸው ያብቃቸው። ሴትም ሆነ ወንድ ባለበት ቦታ ይባረኩ፣ ጸጋውን ያልብሳቸው። አውደ አመት እንኳን አደረሳችሁን በላቸው። በእውነት እንደዚህ አይነት ደካማ ሲጠይቁ ደግሞ እግዚአብሔር አምላክ ምን ያህል ይደሰት ይሆን? እነሱ ጋር በእውነት ምን ያህል ይደሰታል። ሴጣን ምን ያህል ይደነግጣል። ዛሬ እነዚህ ሰዎች ሲጠየቁ አምስት ሺህ ምንም ማለት ያለን ለማልክ ግን፣ ለእሷ ዛሬ አምስት ሚሊዮን ብር ነው ምንም ለሌላት ሴት አምስ ይሄኛው እንዴ! ምን ያህል ደስ እንዳላት ምን ያህል ፊቷ እየፈካ እያየኋት ነበረ። ስለዚህ እግዚአብሔር አምላክ ባሉበት ቦታ ጤናቸውን፣ ልጆቻቸውን፣ ቤተሰቦቻቸውን ሁሉ ይባርክላቸው። ለሀገራቸው ደግሞ ያብቃቸውና መታይቸው አመሰግናለሁ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ ደግሞ ዛሬ ኮልፌ አካባቢ መተን ተስፍሽ ቤት የነበረን ቆይታ ይሄንን ይመስላል። መጽሐፍ ቅዱስ ማንም ሰው የቆመ ቢመስለው እንዳይወርቅ ያውድቅ ይጠንቀቅ ይላል። ትላንትና ቅድም እያለች ነው ውሃቀቂ ቀቂ የበላው አራዳ ነኝ፣ ሰው እንዲያይኝ ማልፈልግ ትቢተኛ ነበርኩ ምናምን አለች። ከዚህ የምንማረው ነገር የሰው ልጅ ምን እንደሚሆን አይታወቅም እና ዛሬ ግን ያለችበትን ሁኔታ አይታችሁ ያገዛችሁልን በሙሉ እናንተን ስማችሁ እንዲጠቀስ የማትፈልጉ ይህንን ነገር ፈጣሪ እናንተና እኔ ነው የምናውቀው እነማን እንደሆናችሁ እያያችሁት እንደሆነ እርግጠኞች ነን ስለሰጣችሁልን እጅግ በጣም ከልብ አድርገን ነው የምናመሰግነው። በአለን ባዶ ቤት እንዳይውሉ አድርጋቸዋል። ክበሩልን። ሁልጊዜ እንደምንለው ሁሌ እንደምንመኘው ሰጥቶ ከመጽደቅ ለብሶ ከመድመቅ አትጉደሉ። በያላችሁበት ያለም ጫፍ በያላችሁበት የሀገር ጥጉሉ ክፉ ሳይነካችሁ ደግ ሳያልፋችሁ ተከርሙ ዘንድ ወደደን። ስለተመለከታችሁን እጅግ በጣም ከልብ አድርገን እናመሰግናለን። ተስፍሽንም እንድናገኛት እንድናቃት ያደረጉንንም ደግሞ ከካሜራ በስተጀርባ ያሉ ወዳጆቻችንንም በሙሉ እጅግ በጣም ከልብ አድርገን እናመሰግናለን። ፊ ትይዝነት ሁላችሁን ክበሩልን። መልካም አመት ባል